በዚህ ጉዳይ ሳንጣ ለዘመናት ጥያቄ የነበሩ ችግሮች ባለፉት ሰባት ዓመታት መፍትሔ እያገኙ ነው ሲሉ የአማራ ክልል ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ተናገሩ። የሚያጋጥሙ ፈተናዎችን በመቋቋምና ችግሮችን በመፍታት መቀጠል እንደሚገባ አሳስበዋል። የዚህን ዜና ዝርዝርም ከሰለሞን ዘመኑ እንከታተል። ያለፉት ሰባት ዓመታትን የብልጽግና ፓርቲ ጉዞ አስመልክቶ በተዘጋጀ የፓናል ውይይት ላይ ንግግር ያደረጉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ መጋቢት 24 ቀን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተጀመረበት ዕለት መሆኑን አስታውሰው በዚሁ ቀን የዛሬ ሰባት ዓመት የተመዘገበውን ሁለተኛውን ለውጥም አንስተዋል። በኢህአዴግ ውስጥ ሆኖ በሪፎርም ተከትሎ ለውጥ ማምጣት አዲስ ሀሳብ ማቀንቀን ብዙ ነገሮችን መቀየር ይቻል ነበረው ወይ ብለን ከተመለከት ነው ከዚያ በፊት የነበረውን ሁኔታ እናውቀዋለን ማለት ነው የሀሳብ ነፃነት የሚነፈግበት በዚያ በተቀመጠው መስመር ብቻ ካልፈሰስ ሌሎች ሁኔታዎች የማይፈቀዱበት ሁኔታ ነበር ግን በለውጥ አራማጆች እንደሚቻል ይሄ ለውጥ ምዕራፍ አይቻልም የሚለው አመለካከትና አስተሳሰብ ተገፎ በዚች ሀገር አዲስ የፖለቲካ አስተሳሰብ አዲስ እይታ በይፋ የተበሰረበት እለት ነው ማለት ነው መጋቢት። ያ የተመዘገቡ ለውጦችን ባህርያትም ዘርዝረዋል አቶ ፍስሐም ለውጦቹ ዝም ብለው የምንናገራቸው ሳይሆን በተጨባጭ የሚታዩ የሚዳሰሱ፣ የሀገርን ኢኮኖሚም አጠቃላይ የሀገርን ሁለንተናዊ ለውጥ ወደፊት ማራመድ የጀመሩ ናቸው። ከእነዚህ ለውጦች ህብረተሰቡም በተጨባጭ ተጠቃሚ የሆነ ያሉ ናቸው። የህብረተሰቡን ተጠቃሚነት ጭምር ያረጋገጡ ናቸው። በሌላ መንገድ ለወደፊት በደንብ ስንቀር ግን የምንወስደው እና የምንጠቀምበት ብልጽግና ዋና መዳረሻ ሁለንተ ላይ ብልጽግናን የማረጋገጥ ህልም ያለው ፓርቲ ነው። ይሄንን ሁለንተ ላይ ብልጽግና የማረጋገጥ ጉዟችን እንዲሳካ እና መሳካት የሚችል መሆኑን በተጨባጭ መሰረት እየጣሉ ያሉ ለውጦች ናቸው የተመዘገቡት ውጤቶች ማለት ነው። በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው በኢትዮጵያ ለዘመናት የቀጠሉ ሶስት ጥያቄዎች ነበሩ ያሉ ሲሆን የሕዝቡን ጥያቄዎች ለመፍታት ጥረት መደረጉን ጠቅሰዋል። የመጀመሪያው ጥያቄ የመሬት ጥያቄ ነው። ሁለተኛው የብሔር ጥያቄ ነው። ሶስተኛው የዲሞክራሲ ጥያቄ ነው። ዘመኑን በመዋጀት ሂደት ውስጥ ችግር የሚታይባቸው የስልሳ ስድስቱ ትውልዶች ያላመጡት ወይም ከስልሳ ስድስቱ ትውልዶች ውጭ የመጣ ለውጥ ነው የ2010 ለውጥ። ይሄ ለውጥ የኢትዮጵያ ሕዝብ ሲያነሳቸው የነበሩ ጥያቄዎችን ለመመለስ እየተጋ የሚገኝ በውስጡ በዋናነት ሁለቱ የተሞካከሩ ጥያቄዎችና ምንም ተነክቶ ያልነበረው የዲሞክራሲ ጥያቄ እንዲመለስ ዘርፈ ብዙ ስራ እየሰራን የቆየንበት የለውጥ ምዕራፍ ነው ያለፈው ሰባት ዓመት። በሂደቱ ፈተናዎችን እንዳጋጠሙም አስረድተዋል። በርካታ ኃይሎች የለውጥ ኃይሎች በአንድ ጎን፣ በሌላ ጎን ኮንዘርቫቲቭ የምንላቸው የቀደመውን ስታተስኮ መመለስ የሚፈልጉ ይችን ሀገር እኛ ካልመራናት በዚች ሀገር ውስጥ እኛ ስልጣን ካልያዝን እኛ ኃላፊነት ካልያዝን ሌላው ነገር ሁሉ መፍረስ አለበት ብለው የሚያምኑ ጫፈኛ ጽንፈኛ ለውጡን ለማደናቀፍ ከፍተኛ እንቅስቃሴ ውስጥ ቆይተዋል። ይሁን እንጂ በመጣንበት ምዕራፍ እጅግ በጣም አስደማሚ ለውጦችን እያመጣን ዛሬ ሰባተኛ ዓመታችን ላይ ደርሰናል። በፖለቲካ፣ በኢኮኖሚ፣ በኮሪደር ልማት፣ በአረንጓዴ አሻራም በገዢ ትርክት፣ በማህበራዊ ልማት ላይ የተሰሩና የተመዘገቡ ውጤቶችንም አብራርተዋል። ይህንን አጠናክሮ መቀጠል እንደሚገባም አሳስበዋል።